ቤተሰብ እና ይሄንን ቁርአን የምትፈልጉ ኦርደር አድርጉ በተመጣጣኝ ዋጋ ሪያ፣ ጅዳ፣ መካ ሁሉም ቦታ እናደርሳለን። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። የእኔ ምርጫ ብታደረጉ አመሰግናለሁ። በተረፈ ያው የእኔ ምርጫ ያረገ ጊፍት ሁሌም በተከታታይ እሰጣችኋለሁ። እንግዲህ ስጦታ ለጓደኛችሁ፣ ለቤተሰባችሁ፣ ለፋሚላችሁ ይህንን ያለ ቃል ቁርአን ሰዎችን እንዲያስታውሳችሁ ወይም ደግሞ በቃ በመልካም ነገር ጥሩ ነገር ማበርከት የምትፈልጉ እኔ ገዝቼ ሰርፕራይዝ አደርግላችኋለሁ። ሪያ፣ ጅዳ፣ መካ ብሎ ታደርሳለሁ። ኦርደር አድርጎ ጋይስ። በተረፈው ሁለተኛው ላሳያችሁ ኤርፎን ናት እና ይህንን ኤርፎን ነው ይህንን ኤርፎን ደግሞ ኦሪጂናሊ ነው ማለት ነው። ያኔ በብሉቱዝ ነው የሚሰራው፣ አያችሁት? ሁለት እንትን አለው። አስሊ ነው። ሰላም አለይኩም ወራህመቱላ በረካቱ ውድ እና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዛ ያላ ህዝረትና ረህመት ያላቸው እንግዲህ ዛሬ በብዙ ቀን በኋላ መጥቻለሁ። ተያት ታስቂኝ በህግ አምላክ እና ከብዙ ቀን በኋላ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። እንግዲህ እንደተለመደው ሁላችሁም እንግዲህ እኔ መንገድ የምሆን ታውቃላችሁ። ዛሬ ደግሞ እንደዚህ ቁርአን እና ሰማ የምትፈልጉ ሰዎች መላ ማለም የትም ሆናችሁ አደርሳለሁኝ። ይሄ ቁርአን የእስክሪብቶ ቀለም ነው በተመጣጣኝ ዋጋ። ከዚህ በፊትም አድርሻለሁኝ ብዙዎቻችሁ ታውቁታላችሁ ምትፈልጎ እኔ ጋር ይገኝላችኋል። ቁርአን ይሄንን ይመስላል። አያችሁት? ይሄ ትልቁ ቁርአን ነው፣ የአረብ ቁርአን ፍቅር ስጠን። ይሄ ደግሞ አልቃይዳ ነው። አልቃይዳ ትዋሀሊፍ ባ እያላችሁ ው ሀሊፍ ባ እያላችሁ የሚያስቀራ ነው። ይሄኛው ባይዘዊ ሰማ አለው። አያችሁት? ው ይሄ በቻርጀር ነው የሚሰራው። ትቻርጅት አላችሁ ከዛ ዜጋ ስትነኩት ይዜጋ ስትነኩት ሊፍ ባታሳያለ ያስቀረም ማለት ነው። ድሮ በዚህ ነበረ መቀራው ማለት ነው። ነር ግን ለአሁኑ ይሄ ለሰው ነው ለእኔ አይደለም፣ ግን ላሳያችሁ ላሳወቃችሁ እዬ ነው። ይሄ ደግሞ ኤርፎን ነው። ኤርፎን እራሱ አለው ማለት ነው። ኤን ራሱ አለው እንዳልተስቀኝ እና እዚህ ጋ ደግሞ እሰማያለሁ ራስ የሆነ ራሱ የቻለ ማቴሪያል አለው ማለት ነው። ቤተሰብ እና ይሄንን ቁርአን የምትፈልጉ ኦርደር አድርጉ በተመጣጣኝ ዋጋ ሪያድ፣ ጅዳ፣ መካ ሁሉም ቦታ እናደርሳለን። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ያኔ ምርጫ የምታረጉ አመሰግናለሁ። በተረፈ ያው የእኔ ምርጫ አረገ ጊፍት ሁሌም በተከታታይ እሰጣችኋለሁ። እንግዲህ ስጦታ ለጓደኛችሁ፣ ለቤተሰባችሁ፣ ለፋሚላችሁ ይሄንን ያለ ቃል ቁርአን ሰዎችን ሰዎችን እንዲያስታውሳችሁ ወይም ደግሞ በቃ በመልካም ነገር ጥሩ ነገር ማበርከት የምትፈልጉ እኔ ገዝቼ ሰርፕራይዝ አደርግላችኋለሁ። ሪያጅ ዳ መካ ሁሉም ታደርሳለሁ። ኦርደር አድርጉ ጋይስ። በተረፈው ሁለተኛው ላሳያችሁ ኤልሆናል እና ይሄንን ኤርፎን ነው። ይሄንን ኤርፎን ደግሞ ኦሪጂናሊ ነው ማለት ነው። ያኒ በብሉቱዝ ነው የሚሰራው አያችሁት፣ ሁለት እንትን አለው። አስሊ ነው። የምትፈልጉ ሰዎች ኦርደር አድርጉ። ይሄም የራሱ እንትን አለው፣ ሰማ አለው ማለት ነው። አትችል ለሳያችሁ ሻህን አለው የሚመጣው እንደዚህ ነው። አያችሁት? እንደዚህ ነው የሚመጣው። ብቻ ብዙ ነገሮች አሉኝ። ባይዛዊ ድርያ፣ ሼቲ፣ አባያ፣ መስገጃ፣ ሸርሸፍ ለቤተሰባችሁ ሰርፓ ማድረግ የምትፈልጉ ብራንድ ብራንድ የሆነ ለጓደኛችሁ የምትፈልጉ አሉኝ። በተረፈ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ አትከፍሉበትም። ሽርጡ እዚህ ደግሞ ለዚህ ማስቀመጫ ነው። እዚህ ውስጥ ክትት ታደርጉታላችሁ። ይሄ ሰማው ነው። ይሄ ሰማው ቻርጀር ነው ማለት ነው። ይሄ እዚህ ላይ ታስገቡታላችሁ። አስገብቼ ላሳያችሁ። እንደዚህ እንደዚህ ታስገቡታላችሁ። ማንጠልጠያም አለው። በቃ ይሄ ብሉቱዝ ተሸክላችሁ በየቦታው ስልካችሁን አስቀምጣችሁ መስራት ትችላላችሁ። እኔ እንግዲህ ይሄ በጣም የምወደው ደስ የሚለኝ ስራ ስሰራ ቁራንም ሊሆን ይችላል፣ ሐዲስም ሊሆን ይችላል፣ ሙዚቃም ሊሆን ይችላል። ከፍታችሁ እንደፈለጋችሁ መሆን ትችላላችሁ። ጋይዝ ይህን ምርጫ አረገ ጊፍት አላችሁ እና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። እና እንደዚህ አይነትም ሰዓት የምትፈልጉ አደርሳለሁ። ወይ ቤተሰብ በተመጣጣኝ ዋጋ ለእኔ ቤት አዲስ ከሆናችሁ ሰብስክራይብ ላይክ፣ ሼር አድርጉ፣ አበረታቱን። በቀጣይ ፕሮግራም እስክንገናኝ በዚህ ሰናበታቸው ያለው ሰላም አለይኩም ወራህመቱላህ ወበረካቱ።